ሰላም ጤና ይስጥልን። የተከበራችሁ ውድ አድማጮቻችን የዕለቱን ዜና ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። ሶማሌ ለአሜሪካን ቁልፍ ወደብ ለመስጠት ያቀረበችውን ሀሳብ ሶማሌላንድ ውድቅ አደረገች። ዩኬ ሕገወጥ ስደተኞችን ለመግታት 40 ሀገራትን የሚሳተፉ ጉባኤ ልታካሄድ መሆኑ ተገለጸ። ትራምፕ በዩክሬን የተኩስ አቁም ጉዳይ በፕሬዝዳንት ፑቲን እጅግ መበሳጨታቸውን ተናግሯል። እነኚህን አንድ ባንድ ይደርስላቸዋል። ሰብስክራብና ላይክ እንድታደርጉልኝ በአክብሮት እየገለጽኩ ወደ ዜና አምራለሁ። አብራችሁን ቆዩ።

የተዛፈ ሮይተርስ የተመለከተው ደብዳቤ አሜሪካን በብቸኝነት ልትቆጣጠራቸው የሚችሉ የጦር ስፍሮችና የወደብ አማራጮችን ዘዝረዋል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንት አሜሪካን በብቸኝነት እንድትቆጣጠር እያቀረቡትን ባለዲኮስ ነው፣ በርባራ በጦር ስፍራነት እንዲሁም የበርባራን የቦሳሶ ወደቦች ናቸው ተብለዋል። የሶማሊያ ፕሬዝዳንት በዚህ ደብዳቤ ላይ ለአራቱም እያቀረቡትን አማራጮች የአሜሪካን የደህንነት ሰራተኞች ያጠነክራሉ ሲሉ መግለጫ ላይ ዘግበዋል። የሶማሌላንድ የውጭ ጉዳይ ሚኒስትር አብድራሂም ተስፋ የቆረጠ የአካል እርምጃ ነው ሲሉ ደብዳቤውን አጣጥሎታል። ትራምፕ ለሁለተኛ ጊዜ የስልጣን ዘመናቸውን ከመጀመሪያቸው በፊት በነበረው ጭምጭምታው ላይ ሶማሌላንድ አሜሪካን ለ34 ዓመታት ያለ በዲሞክራሲያዊ የመንግስትነት የቆየችው ሶማሌላንድ እውቅና በመስጠት በዓለም የመጀመሪያ ጋር ትሆናለች በሚል ተስፋ ነበር የጠበቁት። የዩናይትድ ኪንግደም ዓለም አቀፍ ስጋት ያላቸው ህገወጦችን ስደተኞችን ለመግታት አርባ ሀገራት የሚሳተፉበት የሁለት ቀናት ጉባኤ ሊካሄድ መሆኑ ተገለጸ። የአገሪቷ ጠቅላይ ሚኒስትር የሚያሰናዱት ይህ ጉባኤ ህገወጥ የሰዎች ዝውውር አስከፊ ንግድ የሚፈጽሙ ወረበሎችን ለማስቆም እንዲሁም አገሪቷ ስደትን አስመልክቶ እርስ በርስ የሚቆፋፈሩበትን ሁኔታ ለመቅረፍ ያለምነው ተብለዋል። በአይዝነሰኞ የሚጀምረው የአይነት ልዩ የተባለ ጉባኤ ተጨባጭ ውጤቶችን ለማምጣት እንዲሁም ዓለም አቀፍ ትብብር ለማሳደግ ያለምነው ተብለዋል። ስደቱ በዩናይትድ ኪንግደም ፖለቲካ ውስጥ ቁልፍ የመንግስት አጀንዳ ተደርጎ ይቆጠራል። ከጉባኤ ቀደም ብሎ ሀገር ውስጥ ያሉን ጽሕፈት ቤት ህገወጥ የሰዎች ዝውውር መረቦችን ለመበጣጠስ እንዲሁም ክሶችን ለመጨመር 33 ሚሊዮን ፓውንድ ባጀት ተደርጓል ተብሏል። በርካታ ስደተኞች ወደ ዩኬ እየተጓዙበት ባለበት በዚህ ሰዓት አልባያንና የኢራቅ ባለሥልጣናት ጨምሮ የፈረንሳይና ና የቻይና አሜሪካን ተወካዮች በለንደን ተገኝተዋል ተብለዋል። በተጨማሪ የኩርዲሽ ክልላዊ መንግስት ተወካዮች ኤርትራን፣ ማህበራዊ ሚዲያቸው ሜታና ኤክስና ቲክቶክ ተወካዮች ተገኝቶበታል ተብለዋል። ተወካዮች በአመት 10 ሚሊዮን ዶላር ይዘዋወርበታል ተብሎ የሚገመተው ህገወጥ የሰዎች ዝውውር ንግድ እንዴት መቆጣጠር ይቻላል በሚል ጉዳይ ላይ ይመካከራሉ ተብለዋል። ሳምንታ በዩክሬን የተኩስ አቁም ስምምነት ለማድረግ ሲሞክሩ የነበሩ ዶናልድ ትራምፕ እና በሩሲያ ፕሬዚዳንት ቭላድሚር ፑቲን እጅጉን መበሳጨታቸውን ተናገሩ። ኤንቢሲ ከተባለ ጣቢያ ጋር ቆይታ ያደረጉ የአሜሪካን ፕሬዚዳንት ፑቲን የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ታምን የታለ ጥቃት መሰንዘራቸው መናደዳቸውን ተናግረዋል። ትራምፕና ፑቲን የተኩስ አቁም ስምምነት ካልፈረሙ ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍ እንደሚጥሉ ዝተዋል። በዩክሬን ያለው ደም ፈሳሽ ጦርነት ለማስቆም እና ሩሲያ ከስምምነት የማትደርስ ከሆነ የሩሲያ ጥፋት ነው ብዬ ካመንኩ ከሩሲያ የሚወጡ ነዳጆች ላይ ታሪፍ እጥላለሁ ብለዋል። ትራምፕ የሰጡትን አስተያየት በሩሲያ ጉዳይ ያላቸውን አቋም መለወጡ የሚያሳይ ነው ተብለዋል። ዋይት ሀውሳቸው ፕሬዚዳንት ባሰሙት ንግግር ዙሪያ ምንም አስተያየት ከመስጠት ተቆጥቧል ተብለዋል። አውሮፓ መሪዎች ትራምፕ በዩክሬን የተኩስ አቁም ስምምነት ጉዳይ የፕሬዚዳንት ፑቲን አቋም እያንጸባረቀ መምጣቱን እየተቹ ይገኛሉ። ከጥቂት ሳምንታት በፊት ትራምፕ ፕሬዚዳንት ዘለንስኪ ወደ ዊታዊ ሳቸው ጠርቶ በቀጥታ በተላለፈው ስርጭት ሰጠቃቢ ውስጥ ገብቶ እንደነበረ ይታወሳል። በሌላ በኩል ደግሞ የሩሲያ ፕሬዚዳንት ስሙን ሲያወድሱ ተሰምቷል። አሜሪካን በዩክሬን የተኩስ አቁም ጉዳይ ሩሲያን ስትወቅስ ነዛቻ ስታሰማ እየመጀመረ ሲሆን ከሩሲያ የሚወጣ ምላሽ ምን ሊሆን ይችላል የሚሉ ይጠበቃል። ምንም እኳን ትራምፕ ፕሬዚዳንት ዘነልስኪ አምባገነን መሪ ናቸው ብሎ ምርጫ ሊካሄድ ይገባል ብሎ ቢወቅሱም ቢያውቁትም ከኤንቢሲ ጋር በነበራቸው የስልክ ቃል ምልልስ ፑቲን የዜለንስ ኪን በመውቀሳቸው መነደራቸውን መናደራቸውን ተናግረዋል። ትራምፕ ስለ ፑቲን ሲያውሩ መበሳጨታቸውን ክሪምሊን እንደሚያሳውቀው ጠቁሞ ነገር ግን ከሩሲያ መሪ ጋር በጣም መልካም ግንኙነት እንዳላቸው ተናግረዋል። አክሎም እሱ ትክክለኛ ነገር ካደረገ ብስጭታቸውን ብን ብሎ እንደሚጠፋ ተናግረዋል። ፑቲን በዚህ የማይስማሙ ከሆነ ምጣኔ ሀብታቸው ማቀም እንደሚጥር ዝተዋል። ከሩሲያ ነዳጅ የሚገዙ አገራት ላይ 50 በመቶ ታሪፍ እንደሚጥሉ አሳውቋል። ከሩሲያ ብዛት ያለው ነዳጅ የሚገዙት ሀገራት ቻይናና ህንድ ናቸው ተብለዋል